ያልተበተነ ነገር አልተወችም አሁን ላይ ማሚን ምንም ባለመንቃቷ እርቃ ተጨንቃና ነገር ግን እርቃም እየተዘናጋች ትገኛለች እዩም ከመቲ ጋር አብረው ካደሩ በኋላ ራሷም እጇ ላይ ያየውንም ንቅሳት በጣም ተገርሞ ሲያያት ነበረ ምንድነው ይህን ክል አፍጠህ የምታየኝ ትለዋለች በዚህን ሰዓት አይ እጅች ላይ ያለው ነገር ገርሞኝ ነው ብሎ እዩም ይጠይቃታል እንዴት ይህንን ነገር አሁን አዲስ ይሆንብሃል? ለስካሁን ድረስ ከእኔ ጋር አብረህ ስትተኛ ትለዋለች። አይ እሱ ጋር እኔ ምን አስኬደኝ ብሎ ቢላትም ይህን አክል ነው እኔን ለካ ያለህን ቦታ ብላ በጣም በነገር ተቆሰቅሳለች። እዩም እንደዛ ማለት ፈልጌ እኮ አይደለም ቢላትም አይ ይህንን አክል ቦታ የኔ ያለኝንም ቦታ አሳይተኛል ትለዋለች። በዚህ ሰዓት እዩም አረብ እየቀለኩ ነው፣ እንዴት ይህንን አላውቅም ይላታል። አዎ እንደዛ ቢሆን ነው የሚሻለኝ፣ ብላ ነገሩንም እሷም እንዳልገባት ታደርጋለች። በቃ አሁን መሄድ አለብኝ ይላትና አዎ በቃ ሂጂ ይላታል። በቃ ሂድ ትለዋለች። በዚህን ሰዓት ለመሄድ ባሰበ ሰዓት አንድ ነገር ያልነገርኩ ነገር አለ ትለዋለች። እሺ ምንድን ነው ቢላትም አብልኔ ጋር ደውሎ ነበረ ትለዋለች። እንዴት ምን አለሽ ብሎ ይጠይቃታል። እሱ ደውሎማ ለምን መጣሽ ነው ያለኝ ትለዋለች። በዚህን ሰዓት ታዲያ አንቺ ምን መለሽለት እያላት እዩ፣ እኔማ የመለስኩለት እዩ ጋር ነው እዩን ፈልጌ ነው አልኩት ትለዋለች። በጣም ይበሳጭና እንዴት እንዴት አደርጋለች እላታል። አየክ ብሎ እሷም ይህንን አስደንግጧትም ስለነበረ አየክ፣ እኔም ይህንን አንተ ፕራንክ አድርገኸኝ ለዛ ነው ብላ ነገሩንም እሷም እንዴ እሱንም ታስደነግጠዋለች። በቃ እሺ መሄድ አለብኝ ብሎ ተሰናብቷት ይሄዳል። እቤትም ሲመጣ እዩ ርብቃና፣ አቤል እና ሪች ማሚንም እየተጠባበቋት ነበረ። እንዴት ናት ማሚ ብሎ ሲገባ ውጭ ብለህ መጠበቅ ነበረ ብክ ለምንድን ነው ተቀምጠህ የማታስታምማት ብሎ አቤልም በጣም ይቆጣል። እንዴ ርብቃ ርብቃ፣ አረ አቤል ቀስ በልህ እንጂ ምንድን ነው የሄደበትን ያው የሚፈልገውን ነገር ኖሮ ይሆናል ትለዋለች። በዚህ መሀል ማሚ ወረቀት ጽፋ አስቀምጣም ስለነበረ እዩም አልነበረም። በዚህ ወረቀት ሲያየው እዩም በጣም ይገረምና ደግሞ ይሄ ወረቀት ማን ነው ይላል። በዚህ ሰዓት እነሱ መልስ ሳይሰጡት እርብቃ ልጅ ወለድሽው እንዴ እንደ በድንገት ይላታል። እነሱም በሳቂ ፍርስ ሲሉና እረ አይደለም ማሚ ኮናት ይሄ ነገር የጻፈችው ይሉታል። በዚህ ሰዓት በጣም ይገረምና ስለዚህ ነቃች ማለት ነው እንዴ ይላል። አዎ እየነቃች እየተንቀሳቀሰች ነው ይሉታል። አቤል አሁን ላይ የማሚ መታመን በጣም ተጨንቆና ውስጡም ተረብሾ ይገኛል። እዩም በዚህ በሁለቱም ጊዜ ርብቃና ሪችም በቃ ክፍል መሄድ አለብን ብላ፣ ሪችም ርብቃን ይዛት ወደ ክፍል ትሄዳለች። አሁን ላይ ርብቃማ ሪችም ስትንከባከበው የልጁን የምትንከባከብ ይመክል እኔስ ብትንከባከብኝ ትላታለች አንቺ እኮ እንከባከብሻለሁ ነገር ግን ከሱ እኩል አላደርግሽም እያለች ሬችም ትቀልድባታለች። ረብቃና አቤልም ረብቃና አቤልም አሁን ላይ ፍቅራቸው እየባሰ እየጠነከረ ይገኛል በተለይ ካረገዘች ጀምሮ በጣም ደስተኛ እና ረብቃም ካረገዘች ጀምሮ እንክብካቤው ከሌላውም ጊዜ ፍቅሩ ጨምሮ ይገኛል። አሁን ላይ አቤልና እዩም ከማሚ ጋር ቁጭ ብለው ነበረ። ሁለታቸውም ለቀሪችና ርብቃም ወደ ክፍላቸው ሲገቡ አቤልና እዩም ከሁለታቸውም ከማሚ ጋር ይቀራሉ። እዩም አንድ ሀሳብ ያመጣል መነጋገር ያለብን አይመስልህም ወይ ብሎ ለአቤልም እዩ ይጠይቀዋል። ታዲያ ምንድን ነው ተናገር እንጂ እያለው ልክ እንደ ሁሌውም እዩና አቤል መሀል መግባባት እንደሌለ ነው ይኸውልህ አቤል፣ አሁን ላይ ማሚ እንደዚህ ታማለች። ስለዚህ እንዲህ ዝም ብለን ልናያት አይገባም ይለዋል። ታዲያ ምንድን ነው? እናሳክማት የለ እንዴ፣ እየተንከባከብናት እኮ ነው ቢለውም ይሄ ብቻ በቂ አይደለም፣ ማሚ ቤተሰቦቿን መፈለግ አለብን ብሎ ይናገራል። በዚህን ሰዓት አቤል በጣም ይሳጭና እንዴት እንዲህ ትላለህ? ቤተሰቦቿ፣ ቤተሰዎቿ ማንም የለም፣ እኛ ብቻ ነን ቤተሰቦቿ ብሎ እዩንም በንዴት ያናግረዋል። እንዴት ይሄ ሊሆን ይችላል? ቤተሰቦች እኮ አላት። ስለዚህ መፈለግ አለብን ብሎ እዩ ደጋግሞ ይናገራል። አቤልም በጣም ንድድ ይልና እዩ የውልህ አታናደኝ። ከአሁን በኋላ ይሄ ነገር ደግመህ እንዳትናገር፣ አቁም ብሎ ይናገረዋል። እዩም ነገሩንም ለማቆም ይሞክራል እና በዛ ሰዓት በቃ አሁኑን የውጭ መውጣት አለብኝ። ወጥቼ እስከምመለስ አንተ ከእሷ ጋር ሁን ብሎ ይለዋል። እዩም ይሄ ባለው ሰዓት አቤል የት ነው የምትሄደው? እኔን ብቻ ከሷ ጋር ትተኸኝ አይ አይቻልም፣ ና ቁጭ በል ቢለው አንተ ለተራህን ቁጭ ብለህ መስተማመን አለብህ ብሎ አቤልም ትቶት ይወጣል። አቤል ከወጣን በኋላ አሁን ላይ መቲም ደውላ ወደ አዞም ነገሩንም እንድታፋጥነው ትነግራታለች። አዞም ምንድን ነው እሺ፣ ምን ላድርግልሽ እያለቻት ግን ደግሞ ከመጀመሪያውም እዚህ ቤት ምን ተፈጠረ ብላ አዞም ትጠይቃታለች መቲ መቲ ይሄ በጠየቀች ሰዓት በጣም ብዙ ነገር ተፈጥሯል ማሚ ወድቃና ራሷ ስታ ነበረ ብላ ለመቲም አዞ ትነግራታለች። በዚህን ሰዓት መቲ ምንም እንዳልተፈጠረ ታስመስላለች። እና እስከዛ በኋላ ስትልም አይ አንቺ ልንነግርሽ ነበረ ብዙ አልተመቸኝም ነው ብላ አዞም ለመቲ ስትላት ነበረ። መቲም ይሄን ያክል ነበረ ምንም አስፈላጊ ነገር ቢኖር እንኳን ልትነግሪኝ አልነበረም ብላ በጣም ትናደድባታለች። ልነግርሽ ነበር እኮ ግን በቃ አልተመቸኝም ብትላትም ለነገሩ እኔ አውቅያለሁ አንቺ ቢያት ነግረኝም ትላታለች። አዞም በጣም ትደነግጥና አውቀሻል እንዴ እንዴት እንዴት ልታውቂ ይቻልሽ ስትላት በቦታው ነበርኩኝ ብላ ትነግራታለች። እሺ አሁን ምን እንዳደርግልሽ ነው የምትፈልጊው ብላ አዞም ለመቲት ጠይቃታለች። እና መድኃኒቱን በጥንቃቄ ይዘሻል አይደል እያለች ጠይቃታለች። አዎ እንኳ አለ ግን ይህ ነገር እያለቻት በዚህ ሰዓት አሁን በቃ ጊዜውን ደርሷል መድኃኒቱን የምትሰጭበት ሰዓት ትላታለች። በዚህ ጊዜ አዙም በጣም ውስጧ እየተከፋ ርብቃንም ምንም ላለማድረግ ትሞክራለች። ይህ ባለቻት ሰዓት እሺ መድኃኒቱ አሁን ይቅር እንዴ እያለች አዙም ለመቲ ትላታለች። አዎይ ይቅር ነው ስትላት ረባኬሽ በቃ በጣም ደስ ይላል በጣም ጨንቆኝ የነበረ ብላ ትነግራታለች። በዚህን ጊዜ አዙም በጣም መቲም አሁን ላይ ለርብቃ መድኃኒቱ መስጠት አለብሽ አሁን ትሰጫታለሽ ይላል ትላታለች። አዙም አሁን መቲ ቢቀርስ ቺኳ ብትላትም አይ አይቀርም እያለች በጣም ጨንቆኛል እኮ እንተወው ብትላትም መቲ ግን እሺ ከፈለግሽ ተይ ትላታለች። ደስ ይላል እንደዚህ በማለትች ትላታለች አዎ ከፈለግሽ ተይ፣ ግን ደግሞ እዚህ የቀረኝን አለ ይሄንን ለርብቃ ካልሰጠሻት ላንቺ እናት እሰጣታለሁ ትላታለች። አዞን በጣም ትደነግጥና እረ ቺኳ ተይ በቃ ለም እሰጣታለሁ ብላ ትስማማለች። በዚህን ጊዜ አዎ እንደዚህ ብታደርጊ ነው የሚሻልሽ፣ ደግሞ እናትሽ እንድትሞት ካልፈለግሽ ትላታለች። ርብቃም ይሄ ባለች ሪች መቲም ይሄ ባለቻት ሰዓት እናቴ እኮ ልትወልድ ሁለት ወር ነው የቀራት፣ በቃ እንዳታደርጊው ያልሽኝን አድርጋለሁ ትላታለች። በዚህን ጊዜ መቲም አው እንደዛ አድርጊ እና ደግሞ በጥንቃቄ እንዳትንቦጣቦቂ ትላት እና ስልኩን ትዘጋዋለች። እዩ አሁን ላይ ርብቃን ለብቻዋን ለማዋራት ይወስናል። ብቻዋን አዋርተዋት እና አሁን ላይ ማሚም የምታደርገውን ነገር ክፋት ነው ብሎ እሷንም መጥፎ ነገር ያስተምራታል። አሁን ላይ ርብቃ ምንም እንኳን ክፋት ባታስብም ማሚ በመታመሟ በጣም ተጨንቃና ውስጧም ተጎድቶ ይገኛል። ነገር ግን ማንም ያልተረዳትንም ርብቃ የማሚ መታመም ማንም ሰው ባይፈልገውም ያናክል። ግን እንደ ርብቃ እነሱም አልደከማቸውም። ርብቃ አሁን ላይ ማሚንም በጣም እየተንከባከበቻ ትገኛለች። ለልጇ እንኳን ሳታስብ ማሚም ልጇ እጇ ላይ አድርጋ ባለ ጊዜ እሷም ልጁን መንካት ፈልጋና መናገር ፈልጋ ነው ብላ ታስባለች። ግን ደግሞ አሁን ላይ ይህንን ባዩ ጊዜ እዩም ልጁንም እጇንም ስትገፋት ሲያዩ በጣም ይናደድና ኧረ ርብቃ ልጅሽን የምታደርገውን ይ ብሎ እነሱም ይጩሆባታል። ሪችን ባየች ሰዓት ርብቃ አትጃጃይ እንጂ ተነሽ ከሱ ጋር ምንድን ነው የምታደርገውን አታይም እንዴት እላታለች። በዚህን ሰዓት ተዋት በቃ ምናልባት መንካት ፈልጋ ይሆናል እና። ርብቃም አሁንም ምንም እንኳን መንቃት ይታይባት አሁን ላይ እዩ የሚፈልገውን ነገር ከዛ ቤት የቤቱንም ሁሉ ነገር አስተካክሎ መውጣት መቲ ከሁሉም በላይ የርብቃን ልጅ ከገደለች በኋላ ምን እንኳን ማግኘት የምትችል እንደሆነ ባይታወቅም የክፋቷ ጥግ እያደረገችው ትገኛል ይባስ ብላ አዙም ከሷ ጎን ሆና ሁሉም ነገር እንድታደርግ አዙንም ወጥመዷ ውስጥ ታስገባታለች አሁን ላይ አዞ መድሃኒቱን ከምግብ ጋር አዘጋጅታ ለርብቃ ትልት ሰጣት። ርብቃንም ምግብ ላምጣልሽ ትላታለች። ግን ደግሞ አዞ በጣም ተከፍታለች። አሁን ላይ ለርብቃ ይሄ ነገር አላደርግባትም ብላ ታስባለች። ግን ደግሞ በእናቷ መጥታባት መቲ፣ ይሄ ነገር ለእናቴ ብዬ ማድረግ አለብኝ ትላለች። ርብቃ ልጇ ምንም እንደማይሆን ምንም እንደሚሆንና ርብቃም